በቅርብ ይከታተሉ ነበረ። ጠርተርም እስከ ማናገር ደርሰን ነበረ። አዳዲስ እቅዶችንም በጋራ እንድንሰራ ሚቴ ያዋቅረው የወጣውም ህግ ክፍተት ካለው የሚሞላበት መንገድ ተናግረው ነበረ። በአምስት አመቱም መሪ የልማት እቅድ ውስጥ አንደኛው ይህን ዘርፍ እፎይታ መስጠት ነው፣ ማሳረፍ ነው። ሮሮ ዋይታ የበዛበት ስለሆነ ጥበቃ ከለላ መደረግ አለበት ብለው በግንባር ቀደምነት በቅርቡ ነው ይከታተሉ የነበረው ነው። በቃል የሚነገር አይደለም። በጣም ቅርብ ናቸው ለጥበቡ። በብዙ መልኩ ረድተውናል። አስደንጋጭ ነው። አንዳንዴ ሞቱን የምትጠባበቅለት ሰው አለ። በቃ እንትን የምትለው ና ምንም አያስደነግጥህም ያው ዜናው ይሄ። ግን እስካሁን ማመን የሚያቅትህ ነው ድንገት የተፈጠረ ነገር ነውና በጣም አስደንጋጭ አስደንጋጭም ስለሆነ ነው። ዳር እስከ ዳር ሕፃን ሽማግሌ፣ የሃይማኖት ሰው ሳይል ሁሉም እኩል በአንድ ድምፅ ድምፃቸውን በመሞታቸው እያዘነ ያለው ተቃዋሚ የለም ደጋፊ የለም ምን የለም ሰብአዊ ፍጡር የሆነ ሁሉ የደነገጠው የማይጠበቅ ሞት ስለሆነ ነው ማለት ነው።